በማግስቱ ሰኞ ምን ይባላል? ዕለተ ሰኞ ማዕዶት ወይም ጸአተ ሲኦል ይባላል። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ማክሰኞ ቶማስ። ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረውን እጁንና እግሩን ካላየሁ አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆቼን ኤ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስ ክርስቶስ ስለ አየህኝ አመንህን ሳያዩም የሚያምኑ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 20 ቁጥር 27 እስከ 29። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከ11ዱ ደቀ መዛሙርት አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእነርሱም ጋር አልነበረም። ማቴዎስ ምዕራፍ 10 ቁጥር 2 እስከ 3። ቶማስ በአረማይክ ዲዲሞስ በግሪክ መንታ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 24። ቶማስ በቤተክርስቲያን ታሪክ